ኢትዮ ጣዕም ወደ ጋብቻ ጥያቄ ነው የምናልፈው። እንኳን ደና መጣሽ። እንኳን እንደና ቆያችሁ። ሰላም ነው? እግዚአብሔር ይመስገን። ደና ናችሁ? በጥሩ ሰዓት መተሻል። በቀጠሯችን መሰረት ተገኝተሻል። እናመሰግናለን። አዎ ቀደመ ብሄን የተገኘት እንግዲህ፣ ቀጠሮ አክባሪ ለመሆን ቀጠሮሽንም አስቀድመሽን ያስያሹ። አዎ ምን የተለየ ማለት፣ ቴክስት ያደረገችው ምንድነው የሚለው ለግንቦት ሁለት ዛሬ ግንቦት ሁለት ነው ይሁንልኝ ብለሻል እና አስቀድመሽ ይህንን ቀጠሮ ያሽበት የተለየ ምክንያት አለ። ቀኑ ከእናንተ ሕይወት ጋር የተገናኘ ነገር አለሁ? አይ ከኛ ጋር የተለያየ ሕይወት ኖሮ ሳይሆን የእረፍት ቀን ነው ዛሬ ግንቦት ሁለት እረፍት ስለሆነ፣ አዎ ግንቦት ሁለት እረፍት ስለመውጣ ነው እንጂ ለየት ያለ ነገር ኖሮ አይደለም። ስለዚህ በእረፍት ቀንሽ ደግሞ ለምትወጪው ሰው የጋብቻ ጥያቄ ልታቀርቢ ነው። ትሰሚዋለሽ? ትወጣምን እንዲህ በደንብ ቤተኛ አድማጭ ነኝ፣ ታይ እንጂ እውነት ፕሮግራማችን ተከታታይ ነሽ? በጣም ፕሮግራሙን ያውቀዋል። ግን ዛሬ መናኸሪያ ጋር እያደመጥኩ ነው ብሎ ቅድም ደውሎልኝ ነበር። ምን ጋብዘሽው ነው? አይ፣ አልጋበዝኩትም። አሁን ብዙ ጊዜ መናኸሪያ ላይ ነው የምናደምጠው፣ ግን ቅዳሜ ቅዳሜ እዚሁ ነው፣ ሞለውን ኢትዮ ጣእም ጋር ማለት ነው። ከዛ እንደዚህ እኔ ደውዬ ወይ እንዳያልፍ አልፍ ሰዓቱ ምናምን ነገር በቃ ብዙ የምንወዳቸው ፕሮግራሞች ስላሉ እሱ ካልደወለ እኔ ደውዬ አዳምጥረዋለሁ። እኔ ካልደወልኩኝ ደግሞ እሱ ደውሎ ምናምን ሰዓቱ እንዳያልፍብኝ ማለት ነው። ከዛ ቅድም ሳልደውልለት ስቀር ጊዜ ደውሎ እያደመጠች ነው ምናምን እያለ ነበር። እና ዘመድ ጥየቃ ሄዳለሁ ወደ ቦሌ ናም ብየ ስለነበረ ትንሽ ራሴ ናም አለሁ እያዳምጡ አይደለም ብየዋለሁ። ስለዚህ ዘመድ ጥየቃ ነው የመጣሽው፣ የቦሌ ዘመዶችሽ እኛ ነን፣ እናንተ ናችሁ። እሺ፣ ስለዚህ ፍቅረኛ እዚህ እንደመጣሽ አቅም ሰርፕራይዝ እናደርገዋለን ብለን እናስባለን። መቼ የተገናኛችሁ እንዴት ተገናኛችሁ? ንጋር ይመስል የተገናኘ ነው ከሁለት ወር በፊት ነው ማለት ሬዲዮ ላይ ነው የተዋወቅ ነው ማለት እዚህ ሳይሆን መናኸሪያ ጋር መናኸሪያ ሬዲዮ ጋር እሺ በሬዲዮ አማካኝነት ነው ትውውቃችሁ። አይ ማለት እንደዚህ ትዳር ፈላጊ ምናምን የሚል የለም ፕሮግራሙ። እሺ እንዲሁ አድማጭ አለ አይደለም አድማጭ ለአድማጭ የሆነ በቃ ሀሳብ፣ አስተያየት ስትሰጥ ምናምን የምትግባባው ነገር። እሺ ከዛ እኔ በባህር ክፍለ ሀገርም ተማሪ እያለሁ ምናምን ግጥም እጽፍ ነበረም። ከዛ እዚሁም ከመጣሁ በቃ ሀሳቤን በግጥም መልክ ጽፌ ምናምን እልካለሁ ሬዲዮ ጋር ማለት ነው። እና እኔ ለመናሀሪያ ቤተኛ አድማጭ ነኝ። ያው ከዛ ሁሌ ልክ አለሁኝ። እንዳጋጣሚ እሱ ደግሞ በዛን ሰዓት አዲስ አድማጭ ነበረ። ከዛ የሆነ ሰዓት ላይ ወደ ክፍለ ሀገር እየሄደ ነበረ። ኤርፖርት ላይ ሆኖ ሬዲዮ ከፍቶ ምናምን እያዳመጠ መጀመሪያ ግጥም ልኬ ምናምን ተነቦ መጨረሻ ላይ ስሜ ሲጠቀስ ይሰማል። ከዛ ደግሞ ልክ አድማጭ መስመር ላይ በሚገባበት ሰዓት ገብቼ እንዲሁ ሀሳብ ስሰጥ ምናምን ይሰማል። እሱ ክፍለ ሀገር የሄደ ነበረ እንዳጋጣሚ ለጸብ ነበር ማለት። እዛ ከባድ ሁኔታ ተፈጥሮ ነበረና ለዛ ነበር በጣም ተበሳጭቶ ምናምን እየሄደ እያለ ከዛ እየሰማ ነበርና ከዛ ስሰማ በጣም ደንግጬ ምናምን ምን እንዳስደነገጠኝ ራሱ አላወኩም። አለ በቃ እዛ ሂጃ አንድ ቀን ራሱ ለማደር ተቸግሬ ነበር አለ። ወደ አዲስ አበባ መመለስ ነበረብኝ አለ። ከዛ ሄዶ ምናምን ነገር ያሉትን ችግሮችን ምናምን አስተካክሎ መጣ። እዚህ ከመጣ በኋላም ማድመጡን ቀጠለ። ከዛም አድመጡን ከቀጠለ በኋላ የሆነ ሰዓት ላይ በቃ በእኔ ስም ግጥም እየጻፈ መላክ ጀመረ። ከዛ ግጥም እየጻፈ ሲልክ ሲልክ ምናምን ከዛ የሆነ ፕሮግራም ላይ ደግሞ ሲልክ የእሱ ይነበብ ነበር ምናምን ከዛ እኔም በጣም ደነግጣለሁኝ። ከዛ ሲነበብ ው ማለት ስሜ ሲነሳ በየአንዳንዱ ስንኞች እኔ ስም አለና እደነግጣለሁ ምናምን። አቅራቢውም ለከሌ የተጻፈ ግጥም ነው እያለ ነው የሚያቀርበው። አዎ፣ ግድ ነው መቼም እሱ ጽፎ የላከውን ስለሆነ ዘው እነሱም የሚያነቡት ከዛ በቃ እንደዛ ሲሉ እንደምንድን ነው ምናምን እያልሁም ከዛ ሌላ ፕሮግራም ላይ ም ሲልክ እሱ ደግሞ አያነብም። እሱ ደግሞ ከስቱዲዮ ሲወጣ እንደዚህ ተጽፋለች ነበር ብሎ ለግል ነበር የሚያነብልኝ ፕሮግራም አቅራቢው ማለት ነው። ከዛ እዛ ገም ሲነበብ የሱ ስም ነው ያለው፣ ምናምን ከዛ የሆነ ሰዓት ስልኳን ላክልኝ ወይ ደግሞ የእኔን ስልክ ስጣት ምናምን ብሎ ልኮለታል ለፕሮግራም አቅራቢው ማለት ነው። ከዛ እንደዛ ብሎ ሲለክለት ደወለልኝና የሆነቀን የሆነ ቀን እንደዚህ ያለኝ እኮ ምናምን ነገር ሲለኝ ደግሞ፣ በነገራችን ላይ እሱ እንደዛ ከማለቱ በፊት ሌላ ደግሞ አሁንም እንደዚህ አይ በቃ እኔ በድምጿ ወድጃታለሁ ምናምን ብሎ መስመር ላይ ገብቶ የተናገረ ሰው ነበረ። ብዙ ተወዳጅ ነበር፣ በላይ በጣም አሁን እንደዛ ብሎ መስመር ላይ እንደዚህ አውርቶ ምናምን። ከዛ እሱም ሁሉ ሲሰማ ነበር ልጁ። እኔ ደግሞ ግጥም የምጽፍበት ጉዳይ የነበረው የሆነ ማለት በእውነተኛ ታሪክ የተመሰረተ ግጥም ነው የምጽፈው እንጂ እንዲሁ ዝም ብሎ ልብ ወለድ አይደለም። እኔ የምወደው ልጅ ነበረ ክፍለ ሀገር ና እሱ እንደ ቤስት ፍሬንድ ነው እንጂ አንድም ቀን በፍቅር አስቦ አያውቅም። ከዛ እኔ ደግሞ እንዳልነግረው ጭራሽ ጓደኝነቱም ይርቀኝ ስለመሰለኝ በቃ መናገር አልፈለግኩም። ከዛ በቃ ሀሳቤን ዝም ብዬ በቃ ላይደል ከውስጤ ባወጣው ይቀለኛል ምናምን በሚል ሀሳብ ማለት ነው እጽፋለሁ ግጥም ማለት ነው ስለ እሱ። ከዛ ያን ሁሉ ሲነባ ምናምን ይሰማል። ከዛ የሆነ ሰዓት ላይ በቃ ማለት ምርጫሽ ሌላ ሆኖ ህልሜ ባይሳካም፣ እኔ ባንቺ ቦታ ሌላ ሰው አልተካም ምናምን እያለ ግጥም ጽፎ ነበር። ከዛ እንደዛ ሲል መጨረሻ ልብሽ ወደ ሌላ ልብሽ ወደ ሌላ እያጋደለ ነበር። አይ እንትን ነገርኩ። ሳይተዋወቁ ነው ከእሱ ጋር ሳንተዋወቅ ሆነ በቃ ማለት እኔ ወደድኩት እንጂ እሱ ጭራሽ እንደምወደው አያውቅም። እንዳልነግረው አዎ፣ እንዳልነግረው ደግሞ ጭራሽ ጓደኝነቱ ይርቀኛል ብዬ ስላሰብኩ ዝም አልኩኝ። አሁን በዛ እንደዚህ በቃ እንዳልነግረው ፈራሁ ምናምን እያልኩኝ በዛ ግጥም እየጻፍኩ ምናምን ያሲነበብ ይሰማ ነበር። እና እሱ እንደዛ አለ ምናምን። እቺ ግን አሁን እንዳልነግረው ፈራሁ ለዛኛው ያልሻት ግጥም በቃል ትሻታለሽ? ውይ አላቃትም፣ ጠፋችብኝ። እሺ ካይ የሆነ ግጥማ ትልና ይጠብቀን ነው እውነት እንጃ ያለኝ ነሽ ነገር ይለው። አዎ ስልክ ላይ የነበረው ነው ራሱ። የሚገርማችሁ እንደ አጋጣሚ ትናንትና ልደት አልነበረች? አዎ ሰፈር ውስጥ ድግስ ምናምን ነበር እና እንደ ቪዲዮ ምናምን እየቀረጽ አምልጦኝ ምናምን ይወድቃል ትናለ እስክሪኑ ፈሶ ምናምንም ግጥም አንሰማም ዛሬ። እሱም ስጠይቅ በኋላ ምናልባት ምናልባት እሱ ሊያነብላችሁ ይችላል። እስክሪብቶ ና ወረቀት እናመጣለን እዚሁ ጫር ጫር ታረጊ ያለሽ እንጂ ማይሽ ቀጥ ከዛ የሆነ እንደዚህ ስልኳን ስጠኝ ወይ ደግሞ የኔን ስልክ ስጣት ስጣትና ተዳውለልኝ ምናምን ሲለው ልክ ከስቱዲዮ ሲወጣ ዳወለልኝና እንደዚህ አለኝ እኮ ምናምን ሲለኝ እሺ በቃ ስልኩን ስጠኝ አልኩት። ከዛ ስልኩን ሰጠኝና የሆነ በጊዜ ነበር ስልኩን የሰጠኝ። ከዛ ልደውልለት ሌለ ልቶ ምናምን እያልኩ ግራ ስገባ መሸው እና ምሽት አራት ሰዓት ላይ የሆነ ቀን ደወልኩለት። ከዛ ስደውልለት ማነሽ ምናምን ነገር ጓ ማለት ጀመረ። ከዛ አይ ሃና ነኝ ነገርኩት ስሜንና ከዛ የዛን ጊዜ ዋ አንቺ ነሽ እንዲህ ምናምን ነገር ብሎ በቃ ደስ አለው። ከዛም የሚገርማችሁ ይዘን ግን እኔ ወሬው ራሱ ከየት እንደመጣ አላውቅም። ሌሊት እስከሚነጋ ስናወራ ነበር ያደር ነው ሳተኙ ነጋ አው ሳንተኛ ነጋ። እሺ ስራ አልነበረም በሚቀጥለው ቀን ነበረ። አይ ያው እንግዲህ እሱ እንደ አጋጣሚ ስራ ሰሞን እዛው ትንሽ ጊዜ ሆኖ ስራ አቋርጧል ማለት ለራሱ ሊጀምር ስለፈለገ አሁን ወደ ክፍለ አገር ሄዶ የሚያስተካክላቸው ነገሮች አሉ እነዛን አስተካክሎ ለመምጣት እረፍት ላይ ነው ያለውና እሱ ስራ አልነበረውም። እኔ ግን ስራ ነበረብኝ። ግን ቢሆንም ሲነጋ ያን ያህል አልከበደኝም እንቅልፉ። ከዛ በቃ ቀን በቀን ማውራት የዕለት ከእለት ስራችን ሆነ ማለት ነው። ከዛ እንደዛ እያልን እያልን ትንሽ ቀን ብቻ ለአንድ ሳምንት ነው ኖርማል ያወራን እንጂ ወደ ፍቅር ተቀየረ፣ በስልክ ነው። ከዛ ከአንድ ሳምንት በኋላ ስራ ቦታ መጣ። ከዛ ስራ ቦታ መጣን፣ ተዋወቅን ምናምን። ከዛ ሄደ። ከዛም በኋላ ግን በሳምንት በሳምንት ይመጣል እኔ ጋ እዛ። በዛ አጋጣሚ እንግዲህ ፍቅሩ እየጠነከረ ነው ብዬ አስባለሁ። ቀኑ ትንሽ ቢሆንም እንደነገርሽን ሁለት ወር ነው። አዎ። ፍቅር ከጀመራችሁ? አዎ። ፍቅር ከጀመር ያው አንድ ወር ከሶስት ሳምንት በለው አንድ ሳምንት እንደ ጓደኛ ስላወራን ማለት ነው። ከተዋወቅን ሁለት ወር በተዋወቃችሁ ሁለት ወር ነው፣ ፍቅር ከተጀመረ አንድ ወር ከምናምን ነው። በዚህ ጊዜ ውስጥ አንድን ሰው አውቄው ራሴ ለጋብቻ አዘጋጅ ቻለሁ ማለት ይቻላል? የምትነግሪኝ ነገር አለ ከዚህ ጋር ተያይዞ? አዎ፣ ማለት ሀሳባችን ተመሳሳይ ነው። የምፈልገው አይነት ሰው ነው ብዬ አስባለሁ። አሁን ብዙ ጊዜ አይታችሁ ወይም ሰምታችሁ ከሆነ እኮ ብዙ አመት ኖረውም እኮ ማይሳካላቸው አሉ ደግሞ የእኛ እናትና አባቶችም ደግሞ የሰርጋቸው ቀን ተዋውቀው ምናምን ደግሞ እኛንም አድርሰዋል አይደለ እኔ እንደዛ ብዬ ስለማመን እሱም ተመሳሳይ ነው እንደዛ ነው የሚለው ይሄ ምን ብዙ አመት መኖር እኮ ምንም ጠቃሚ አይደለም ቶሎ ሰብሰብ ማለት ነው የሚያዋጣው ነው ምናምን ይላል በእንደዚህ አይነት ጉዳይ አውርታችሁ ታውቃላችሁ? አዎ፣ እናወራለን። በትዳር ስለመጣመር አብሮ ስለመሆን ይነሳል። በወሬያችሁ መካከል ማለት ነው። አዎ፣ ያው ነገሮች ስላተስተካከሉለት ነው እንጂ ዛሬውን ቢሆን ደስ ይለኛል ምናምን ነገር ነው የሚለው፣ ይላል እሱ። አንቺም እንደዛ? አዎ። ቅድም አንድ ነገር ስትናገሪ በግጥም ሀሳብሽን የገለጽሽው ቦታ ላይ እሱ ደግሞ መልሶ በግጥም ሀሳብ እንትን ያለበት ቦታ ላይ የሆነ ሰው ልብሽ ውስጥ እንደነበረ አይነት ነገር አለ። አዎ ጠይቆኛል። ተረስቷል፣ ጠፍቷል፣ ያ ነገር ያ ስሜት። አዎ ያው እንደ ጓደኛ እናወራለን እንጂ ስሜት እንኳን ያው ተክቶታል ብዬ አስባለሁ። ቢመጣስ ማ ያኛው? ኧረ አይመጣም። አይ እንደው መጣ፣ እንደው መጣ ብንል ቢመጣ። አይ ቢመጣም ያው አንዴ እንግዲህ ተይዟል። ቦታው ታያለሽ። አዎ ወደዚህኛው ጋር እርግጠኛ ነሽ እኔ እርግጠኛ ነኝ ስለዚህ ያለቀ የተዘጋ ፋይል ነው ማለት ይቻላል በጣም ግን አሁን ለሳምንት ያክል ያው በሬዲዮ በግጥም ፍቅራችሁን ስትገላለጹ ነበር እንግዲህ አቅራቢውን ሳያቅ የእናንተን ፍቅር ሲያቀርብ ነበር ከዛ በሳምንት ያክል በስልክ አወራችሁ ከሳምንት በኋላ ስትገናኙ ለመጀመሪያ ጊዜ ስታገኘው እንዴት ያለ ስሜት ተሰማሽ ማለት እንዳሰብሽው አይነት ሰው ሆነ ማለት ያው የዛን ቀን ይመጣል ብዬ ማላሰብኩኝም ነበረ። እንደውም ቃል ላይ አይደለ እረፍት ስወጣ በሰፊው አገኛለሁ ምናም ብዬ ነበር ያሰብኩ። እሱ ግን አይቻልም፣ እስከዛ ድረስ አልቆይም፣ በቃ መምጣት አለብኝ ምናም ብሎ ከዛ እንደዛዚህ እሺ በቃ ምናም ብዬ በአንድ ቀን ነው ማለት በቃ እንደዚህ ህንቅን ትመጣለህ ምናም ብዬ አልቀጠርኩትም። እሺ በቃ ምናም ብዬ በአንድ ቀን ስለወሰንኩት የሆነ እኔ እራሱ በህልሜን ያየሁት ወይስ በሁኔታው ነው እያልኩን ግራ እየተጋባሁኝ ነበረ ከዛ በቃ ደስ የሚል ስሜት ነበረው። ያው የምፈልገው አይነት ሰው ነው። ከዛ በኋላ በደንብ ትገናኛላችሁ? አዎ፣ ያው በሳምንት በሳምንት ይመጣል ስራ ቦታ። እኔ ያው ከወራ አንዴ ብቻ ነው እረፍት የምወጣው። ያለሽበት ቦታ ግን መጥቶ ማግኘት ይችላል? ይቻላል። ምኑን ወደድሽለት ግን አሁን ከሱ ብትባይ፣ ምኑ ደስ አለሽ? ያው እንግዲህ እውነተኛ ፍቅር የሚባለው ምክንያት አይፈልግም ይባላል። እኔ ግን ምን ወደድሽለት ካላችሁኝ ይሆናላ ለሴት ልጅ ያለው አመለካከት ለየት ያለ ነው ማለት በቃ ላይ አይደለ፣ እንደዚህ ሲያወራ ምናምን፣ ስነ ስርዓት አለው። በዛ ላይ ሴት ልጅ መከበር እንዳለባት ብዙ ጊዜ በቃ በሚያወራቸው ቃላቶች መሀል በቃ እንደዚህ ስለ ሴት ልጅ ያወራል፣ ብዙ ጊዜ ማለት ነው። እሱን እሱን ወደድኩለት። እና ያው በግጥሞቹ ደግሞ በሀሳቦቹ ምናምን ነገር ልቤን ትንሽ አሸንፈው። ፍቅራችሁን አሁንም በግጥም ትገላለጻላችሁ? አዎ የተባቤት ጥበብ ቤቱ ራሱ ንግግር እናደርክ ለማለት የሆነ የሚገጠም ይመስለኛል። እራት ቀርቧልና ብላ ለማለት ራሱ የሆነ በግጥም። እንዴት ነው ግን አሁን ትጓጊያለሽ? አብሮ ለመኖር ያለሽ ስሜት? አዎ አብረን ብንኖር ደስ ይለኛል። ማለት ያው እግዚአብሔር ከፈቀደ ሁሉም በእግዚአብሔር እጅ ነው። እሺ ካለፉት አሁን ሁለት ወር ሆናችሁ በፍቅር እንዴት ነው አሁን፣ ያለፉትን ሁለት ወራቶች እንዴት ነው የምትገልጪው? በህይወትሽ የተፈጠረ ነገር አለ በሁለት ወር ውስጥ? በቃ አዎ ልክ እንዳልከው ከሁለት ወር በፊት እኔ ማለት ከቤተሰቦቼ ውስጥ ውጭ ለማንም አልኖርም ብዬ ነበር የማስበው። ግን አሁን ደግሞ ከቤተሰቦቼ ውጭ ለሱ መኖር ጀምሬ ያለሁ ብዬ በጣም ደስ ይለኛል። እሱም በቃ አንቺ ባትኖሪ ኮኔ እስከዛሬ ዛሬ ልኖርም ላልኖርም ይችል ነበር ምናምን ይለኛል። የዚህን ያህል በቃ የሰው ህይወት ታድግ ያለሁ ማለት ነው ምናምን እያልኩ በቃ በጣም ነው ደስ የሚለኝ። አሁን አብ ስራ እየሰራሽ ነው፣ እሱም ስራ ጀመረ፣ እየሰራ ነው አሁን እየሰራ አይደለም። ሰው ነው ይሄዳል ወደ ውጭ ሀገር። ስለዚህ ራሱን ነገር ለመጀመር እያሰበ ነው ብለሻል። ስለዚህ ወደ ትዳር ለማምራት ያው አንዱ ዝግጁነት ያስፈልጋል። የስነልቦና ዝግጁነት እንዳለ ሆኖ በኢኮኖሚ ደግሞ ራሳችሁ ማዘጋጀት ያስፈልጋል። ሀሳብ አለ እንደዚህ? አዎ ማለት ያው ብዙ ጊዜ እናወራበታለን በዚህ ጉዳይ ው በኢኮኖሚም ቢሆን ያን ያህል ዝቅተኛ ኢኮኖሚ ላይ እንወድቃለን ብዬ አላስብም። ምክንያቱም ስም ከሰራ ወጣቶች ነን፣ ስም ከሰራ እኔም ከሰራ እዛ ላይ ደግሞ አዎ በዛ ላይ ደግሞ እኛ የክፍለ ሀገር ልጆች ነን። የገጠር መሬት ይኖራል ምናምን እሱ እሱም ይደግፈናል። በቃ እሱ አሪፍ እኮ ነው፣ ተጭኖ ይመጣል እህሉ፣ ታርሶ አሪፍ ነው። ጤፍ ከመጣ ከዛ እኮ ምን ሌላው ነገር ቀላሉ። አድማጮቻችን ጥያቄ ካላችሁ ጥቂት ደቂቃዎች አሉን፣ መላክ ትችላላችሁ። ብቻ ጥያቄ የምታቀርበው እንግዳችን እዚሁ ስቱዲዮ አለች። ወደ መጨረሻዎቹ ደቂቃዎች ላይ ተቃርበናል። የጋብቻ ጥያቄ ልታቀርብ በዝግጅት ላይ ነው ያለችው። እንዴት ነው ፍራቻ አለ? አይ ይሆን እንግዲህ ትንሽ ሻይለኝም የሚል ፍራቻል ይችላል ጥያቄ እንደዛ ይላል ብዬ አላስብም። ግን ያው የመጣውን ለመቀበል ዝግጁ ነኝ። እንደ ውልለትና እሱ የሚለውን እንሰማለን። የበርናባስ ጥያቄ ብዙ አድማጮች እየላኩ ችግር ለም፣ የበርናባስ ጥያቄ ብለህ መጠየቅ ትችላለህ። መመለስ ትችላለች። ሳንጠይቅሽ የበርናባስ እችላለሁ። ጥያቄው ምን እንደሆነ ሳይታወቅ ነው። ምናልባት እኔ የገመትኩት ባይሆንስ እሷ የገመተችው ጥያቄ ታቸዋለች። አንድ እኮ ስ ጥያቄ ስንት ጥያቄ ጠይቄ ቅድም ራሱ በጣም ብዙ ጥያቄ ጠይቄሻለሁ። አይ ሁሌ ደግሞ የበርኔ ጥያቄ እየተባለች ይቀናል አይቀና የሚለው ነው። እኔ በብዛት መጠየቅ ሌላ ጊዜ። ከዛ በኋላ ያለው የመጀመሪያውን ብቻ ፈርስት ኪስ የሚባለው የትንሳኤ ማግስት መቼ ነው? ሚያዚያ አስራ አምስት ሰኞ ዕለት ሰኞ አይደለም፣ ሮጋሮት ከትንሳኤ በኋላ ማለት ነው። ያኔ በሰፊው ተገናኛችሁ፣ አወራችሁ፣ ተጫወታችሁ፣ ካፌ ያው ሙሉ ቀን ባይሆንም ለተወሰነ ሰዓት አጠረች፣ ግድ ነው የመጀመሪያ ሺህ አይ አይደለም ከዚህ ቀደም ነበረኝ። እሱስ እሱስ አንቺ ለሱ የመጀመሪያው ነሽ፣ አይደለሁም። እሺ፣ ያ ብዬ ደወለ ነው። እሱን ምላሽ እንሰማለን። የጋብቻ ጥያቄው ሊቀርብ ነው። የጋብቻ ጥያቄው የምታቀርበው የምታቀርበ ሀና ላቀነች ላቀ ነች። የጋብቻ ጥያቄ የሚቀርብለት ደግሞ አቤል ካሳሁን ነው። ሄሎ፣ ጤና ይስጥልን፣ እንዴት ነ ሁሉ መልካም አቤል? አቤል አይደል? አቤል ካሳሁን። እሺ ያው የምንደውልልህ በስንት አማላጅ ነው ያገኘንህ ፈልገን፣ በእግር በፈረስ ከኢትዮ ኤፍ ኤም መቶ ሰባት ነጥብ ስምንት ኢትዮጣእም የሬዲዮ ፕሮግራም ነው የምንደውልልህ እሺ እና በአንተ ጉዳይ ስናወራ ነበር ለደቂቃዎች። አሁንም ደግሞ አየር ላይ እየተላለፈ ነው ፕሮግራሙ አድማጮችም እያዳመጡ ነው። እሺ አንድ እንግዳ አብሮናለሁ እቤት ነው አሁን ያለው አቤል። ትንሽ ወጣ ብዬ አንድ ደቂቃ እናስቸግርህ እናገናኝ ከእንግዳችን ጋር ደስ ይለኛል። ሄሎ፣ ይህን ፍቅር እንዴት ነህ? አለ ንሽ እንዴት ነሽ? እግዚአብሔር ይመስገን። ማወካት በደንብ ያው ዛሬ እኛ ጋር መታለች ልታወራ በአድማጮች ፊት የምትፈልገው ጉዳይ አለ አለና ልጠይቅህ ተገኝታለች። ቀጢ አቤ ላይ ታውቃለህ፣ ያው እንግዲህ ምን ያህል እንደማፈቅረህ የምታውቅ ይመስለኛል። ከተዋወቅን አጭር ጊዜ ቢሆንም ብዙ ጊዜ ከኖሩ ሰዎች እኛ ብዙ ጊዜ ባንኖርም ብዙ የተግባባንና የተዋወቅን ይመስለኛል። እና ያው ለአንተ ካለኝ ፍቅር አንጻር ነው ከአንተ ጋር ብሬ ለመኖር ስለ ጓጓኝ ነው ታገባኛለህ? ነገር መምጣት የነበረበት ከኔ ነበር፣ ተቀድመሃል። ግን የሁሉም ነገር ድንገት ሲሆን ትንሽ ማለት ያ እንደዚህ አይነት ነገር አንድም ቀን ይፈጠራል ብያ አላስተውኩም። እንኳን ፍቅራችን ትልቅ ቢሆነ በዚህ መርፍጠው ያው እሷ ግን ጊዜው መሆን አለበት ብላ መታለች። ለአንተ ያላት ስሜትም ነግራናለች። እስኪ ስለ እሷ ንገረን፣ እንዴት ያለች ልጅ ነቻ እና የተወሰኑ ሰከንዶች እንስጠ። ስሜትህንም በዛው መግለጽ ትችላለህ። ግን በግጥም ቢሆን ስለም ይቻላል። እውነት ለመናገር ያው የተዋወቅንበት ጊዜ አጥርም ማትንሽም ቢሆን ከምንም በላይ ያወኳት ያክል ነው የሚሰማኝ። ከምንም በላይ የተለየች ሰው ነች። የሰዎችን ችግር ከራሷ በላይ የምታስቀድም ለሰው የምትኖር ለሰው መኖር የምትችልበት የዋህና ደግ ልጅ ነች። ምንም ብል እኔ እንጃ፣ በምንም ልገልጻት አልችልም። እሺ፣ በጣም እናመሰግናለን አቤል። ሬዲዮ ማዳመጥ የምትችል ከሆነ ኢትዮ ኤፍ ኤም መቶ ሰባት ነጥብ ስምንት ክፈት እና አዳምጥ። ሙዚቃም ጋብዛሃለች። ይ ሁሌን የዘወትር አድማጭ ነበርኩ ያው በአጋጣሚ ዛሬ ልክ አይደለውም እና ለዛ ነው እንጂ ፕሮግራሙ ነው እራሱ እንዴት እንደረሰውት ነው እንጂ ሁን ላይ ማድማጭ እናመሰግናለን። መልካም ጊዜ ይሆንላችሁ። ቻው። የተወሰኑ ስጦታዎችን አቅርበውላቸዋል። ቢዋን ሜካፕ ስቱዲዮ፣ ቢዋን ቢዩቲ ኮርነር የሜካፕ ማሰልጠኛም ነው። አሁን የሚገኘው ወደ ሰሚት 72 አካባቢ 72 ፕላዛ ላይ ነው። የማስዋብ አገልግሎት የሰርግሽ ቀን በስጦታ መልክ አቅርበውልሻል። ቢዋን ሜካፕ ስቱዲዮ ወይም ቢዋን ቢዩቲ ኮርነር። ሌላኛው ደግሞ ፒይ ሰርክ ካርድ ነው። ባህላዊና ዘመናዊ ሰርክ ካርዶችን በማዘጋጀት ይታወቃሉ። ለእናንተም በፕሮግራማችሁ ቀን ሁለት መቶ ሰው የምጠሩበትን የጥሪ ካርድ በስጦታ መልኩ አቅርበውላቸዋል። መርካቶ ጣና ገበያ ሁለተኛ ፎቅና ቦሌ በሌ ብርሃነ ደሬ ሞል አንደኛ ፎቅ ላይ ይገኛሉ። ማሄ ፒክቸርስም እንደዚሁ የፎቶና የቪዲዮ አገልግሎት ይሰጣል። 50 በመቶ ቅናሽ አድርግ ያለው ብሏል። ማሄ ፒክቸርስም የፕሮግራማችን ነካር ነው። ቆንጅት ቬሎ 22 ጎላጉል ፊት ለፊት ሰገን ህንፃ አንደኛ ፎቅ ላይ ትገኛለች። ለእናንተም ይማረ ለእናንተ በፕሮግራማችሁ ቀን ለመስክ ወይም ለስቱዲዮ የሚሆን ቬሎ በ50 በመቶ ቅናሽ አቀርባለሁ ብላለች። እነዚህ ናቸው ስጦታዎቹ። በጣም እናመሰግናለን፣ እናመሰግናለን። እዚህ ድረስ መተሽ የጋብቻ ጥያቄ ስላቀረብሽ እንግዲህ ዘመናችሁ የተባረከ ይሁን። አሚን። እናንተንም በጣም ነው የምናመሰግነው፣ ሁሌም